ዛሬ ይዤላችሁ የመጣሁት የኢትዮጵያን ኤርላይንስ ትኬት ከቤታችን ሆነን እንዴት እንቆርጣለን የሚለውን ሙሉ መረጃውን አሳያችኋለሁ። እስከ መጨረሻው ድረስ አብራችሁኝ ሁኑ። አሁን በቀጥታ ወደ ስልካችን ሄደን አፕሊኬሽኑን እናወርዳለን። ማለትም የኢትዮጵያን ኤርላይንስ አፕሊኬሽን ፕሌይ ስቶር አሊያም አፕ ስቶር ላይ እንገባለን። በማስከተልም ኢትዮጵያን ኤርላይንስ አፕ ብለን ሰርች እናደርጋለን። በውጤቱም እንደምትመለከቱት የኢትዮጵያ አየር መንገድ ሎጎ ያለበት አፕሊኬሽን ይመጣልናል። ከዚያም ኒስቶር እናደርጋለን። ትንሽ ጠብቀ ነው ከወረደልን በኋላ ኦፕን ትሉታላችሁ። ከዚያም አፕሊኬሽኑን ስትከፍቱት በዚህ መልኩ ይከፍትልናል። አፕሊኬሽኑን ስንከፍት በመጀመሪያ ቋንቋ እንመርጣለን። ከዚያ አክሴፕት እንላለን። በመቀጠል ዋይል ዩዚንግ ዲስ አፕ የሚለውን እንመርጣለን። ከዚያ ሴቭ እንላለን። በመጨረሻም አክሴፕት ብለን አፕሊኬሽኑን በዚህ መልኩ እናስጀምራለን። አሁን አፕሊኬሽናችን ትኬት ለመቁረጥ ዝግጁ ነው ማለት ነው። እዚህ ላይ ከታች እንደምትመለከቱት ሆም የሚላለ፣ ቡክ የሚላለ፣ ማይትሪፕስ የሚላለ፣ ቼኪን የሚላለ ትኬት ለመቁረጥ ስንፈልግ ቡክ የሚለውን አማራጭ እንጠቀማለን። ቼኪን የምንጠቀመው ትኬት ከቆረጥን በኋላ በመጨረሻም ለመሄድ ዝግጁ ነን ስንል የምንጠቀመው ነው። ስለዚህ እኛ አሁን ላይ ትኬት ለመቁረጥ ስለፈለግን ቡክ የሚለው ላይ እንገባለን። ቡክ በሚለው አማራጭ ውስጥ ስንገባ ከላይ እንደምትመለከቱት ዋን ዌይ የሚላለ የሚላለ ራውንድ ትሪፕ የሚላለ፣ መልት ሲቲ የሚላለ። ታዲያ እነዚህ ከላይ ያየናቸው ምንድን ናቸው? ዋኑ የሚለው ለምሳሌ ከአዲስ አበባ ዱባይ፣ ወይም ከዱባይ ቱርክ፣ የፈለግነውን ቦታ ከአንዱ ወደ አንዱ ቦታ ለመሄድ አንድ ጉዞ ብቻ የምንፈልግ ከሆነ እሱን አማራጭ እንመርጣለን፣ ማለትም ዋኑ የሚለውን። ሁለተኛው ደግሞ ራውንድ ትሪፕ የሚለው ራውንድ ትሪፕ የሚለው ደግሞ ደርሶ መልስ ትኬት መቁረጥ ለምንፈልግ ሰዎች ነው። ለምሳሌ ከአዲስ አበባ ዱባይ ሄጄ ከዱባይ ወደ አዲስ አበባ እመለሳለሁ ካለን የምንሄድበትና የምንመለስበትን ቀን መርጠን ራውንድ ትሪፕ የሚለው ላይ ደርሶ መልስ ትኬት በአንድ ጊዜ መቁረጥ እንችላለን ማለት ነው። ሶስተኛው ደግሞ መልቲሲቲ ማለት ምን ማለት እንደሆነ ልንገራችሁ። መልቲ ሲቲ ማለት ደግሞ ከአንድ ከተማ አርፈ ወደ ሌላ ከተማ ለመሄድ ለምሳሌ ከዱባይ ተነስቼ አዲስ አበባ አርፌ ከአዲስ አበባ ደግሞ ወደ ኮምቦልቻ መሄድ ፈልጋለሁ ካልኩኝ መልት ሲቲ የሚለውን አማራጭ መርጠን ትኬት መቁረጥ እንችላለን ማለት ነው። አሞላሉ ተመሳሳይ ነው። ብቻ ሁለት ዙር ከሆነ ሁለት ቀን ትመርጣላችሁ። መሄጃ ቀን እና መመለሻ ቀን ይመረጣል ማለት ነው። አሁን የአንድ ጉዞ ትኬት እንዴት እንደምንቆርጥ በዝርዝር ኔ መሄድ የፈለግነው ከአዲስ አበባ ወደ ዱባይ ቢሆን ከላይ እንደምታዩት ዋን ዌይ የሚለውን እንመርጣለን በማስከተልም ፍሮም ወይም መነሻ አዲስ አበባ ብለን ሰርች አድርገን እንመርጥና ቱ ወይም መዳረሻ በሚለው ላይ ዱባይ ብለን ሰርች ስናደርግ ከሚመጡልን አማራጮች መካከል ዲኤክሲቢ ብለን እንመርጣለን። ስለዚህ ፍሮም አዲስ አበባ ቱ ዱባይ ብዬ መረጥኩ። ከዚያም ወረድ ስትሉ ዲፓርቸር ዴት የሚል አለ። መነሻ ቀኔ መቼ ነው? መሄድ የምፈልገው ለምሳሌ እኔ በ23 የሚሄድ በሆን 23ን እመርጣለሁ ኖቨምበር 2025 ከዚያ ኮንቲኒው ላለው። ስለዚህ መሄጃ ቀን ኖቨምበር 23 ወይም ኖቨምበር 23 ብዬ መረጥኩት ማለት ነው። ከዚያ ወረድ ስትሉ ፓሴንጀር ኢን የሚል አለ። እሱ ላይ ስትገቡ ኢኮኖሚ ክላስ፣ ቢዝነስ ክላስ እና ቦዝ የሚል አለ። እዚህ ጋር ኢኮኖሚ ክላስ የሚለውን ብትመርጡ የምትከፍሉት ታሪፍ ስለሚቀንስ የተሻለ ዋጋ ታገኛላችሁ። ቢዝነስ ክላስ ሲሆን ዋጋው ይጨምራል። ስለዚህ ኢኮኖሚ ክላስ የሚለውን እንመርጣለን። ከታች ዘቅ ስትሉ የተጓዦችን ቁጥር በእድሜ ከፋፍሎ አደልት ቻይልድ እና ኢንፋንት በሚል አስቀምጠልናል እነዚህ ምንድን ናቸው? ህፃን የምንይዝ ከሆነ አንድ ነው ሁለት ነው ብለን እነዚህን አማራጮች መጠቀም እንችላለን። አደልት የሚባሉት ከ12 ዓመት በላይ ያሉት ሰዎች ሲሆኑ የክፍያ ዋጋ ከአዋቂዎች ጋር ተመሳሳይ ነው። ነገር ግን ቻይልድ ወይም ህፃን የሚባሉት ከሁለት ዓመት እስከ አስራ አንድ ዓመት፣ እንዲሁም ኢንፋንት ወይም ጨቅላ ህፃን የሚባሉት ደግሞ እስከ ሁለት ዓመት ከፋፍሎ ያስቀምጠልናል። ለነዚህ እንደኛ ሙሉ ክፍያ አያስከፍሉንም። በግማሽ ምናምን ብቻ የራሳቸው ፐርሰንት አላቸው፣ በደረጃ ይቀናንሱታል ማለት ነው። ነገር ግን እኛ ብቻችንን የምንጓዝ ከሆነ አደልት ወይም አዋቂ በሚለው ቁጥሩ አንድ መሆኑን አረጋግጠን ሌላውን እንደነበረው ትተን ኮንፊርም እንላለን። ይህኛውን ፔጅ ጨርሰናል ማለት ነው። በመቀጠልም ሰርች ፍላይትስ በረራውን ፈልግልኝ የሚለውን ስንጫን ይህኛው አማራጭ ይመጣልናል። እዚህ ላይ የኢትዮጵያ ፓስፖርት ወይም የቀበሌ መታወቂያ ካለን የስ የሚለውን እንጫንና ኮንቲኒው እንለዋለን። በመቀጠልም የምታዩትን ፔጅ ያመጣልኛል። እዚህ ጋር የበረራ ሰዓቶችን ያስመርጠኛል። እነዚህ በረራዎች ስንት ሰዓት ናቸው ያሉት? ለምሳሌ እዚህ ላይ ሀያ አንድ ከአርባ አምስት አለ፣ አስር ከሰላሳ አለ። እነዚህ ሁሉ በረራዎች በሀያ ሶስት ዝግጁ ናቸው ማለት ነው። ስለዚህ ከነዚህ በረራዎች ውስጥ ለእኔ የሚመቸኝ ሰዓት እመርጣለሁ። ለምሳሌ በእኛ በኢትዮጵያ ሰዓት አቆጣጠር ረፋድ አራት ተኩል ላይ መሄድ ብፈልግ ይህን እመርጣለሁ፣ አስር ከሰላሳ የሚለውን ማለት ነው። እሱን ከምረጥኩ በኋላ እዚህ ጋር ስንገባ መያዝ የምንችልን የኪሎ መጠን ያሳየናል። እዚህ ላይ ሁለት ባለ 23 ኪሎ ሻንጣ እና አንድ ተጨማሪ ባለ 7 ኪሎ የእጅ ቦርሳ መያዝ እንደምንችል ያሳየናል። ከዚያም እንመለስ እና ዝርዝር የክፍያ ዋጋው 76513 ብር እንደሆነ ይነግረኛል። በዚህ ከተስማማውኝ ኮንፊርም የሚለውን እጫናለሁ። በመቀጠልም የእኛን ዝርዝር መረጃ የምንሞላበትን ገጽ ያመጣልና እዚህ ላይ የምናስገባው መረጃ ከፓስፖርታችን ጋር ተመሳሳይ መሆን አለበት። ጊቨን ኔም በሚለው ላይ የራሳችንን ስም እና የአባታችንን ስም እናስገባለን። ላስት ኔም በሚለው ቦታ ደግሞ የአያታችንን ስም እናስገባለን። በመቀጠልም ዴት ኦፍ በርዝ ወይም የተወለድንበትን ቀን ወር ወርና ዓመተ ምሕረት እናስገባለን። ከዚያም ጄንደር በሚለው ቦታ ወንድ ወይም ሴት ብለን እንመርጣለን። በመቀጠልም ወረድ ብለን ኮንታክትስ በሚለው ስር የኢሜይል አድራሻችን እና የስልክ ቁጥራችንን በትክክል ማስገባት ይጠበቅብናል። አሁን በእኛ ሁኔታ የበረራ ትኬታችን በኦንላይን እየቆረጠን ስለሆነ የኢትዮጵያን ኤርላይንስ ትኬታችንንም የበረራ ቁጥሩንም ሁሉንም ዝርዝር ነገሮች አሁን በምናስገባው ኢሜይል ነው የሚልክልን። ስለዚህ ኢሜይላችንን ስናስገባ በጥንቃቄ ማስገባት ይጠበቅብናል። አሁን በዚህ መልኩ የኢሜይል አካውንታችንን እናስገባለን። በመቀጠልም ስልክ ቁጥራችንን ለማስገባት በመጀመሪያ ካንትሪ ኮድ ወይም ያለንበትን ሀገር ዓለም አቀፍ ቁጥር ለምሳሌ የኢትዮጵያን ፕላስ ቱ ፋይፍ ዋን ወይም ፕላስ ሁለት አምስት አንድ ብለን አስገብተን ፎን ነምበር በሚለው ላይ ስልክ ቁጥራችንን አስገብተን ወደ ታች ስንወርድ ሁለት ቲኬ የሚደረጉ አማራጮች ይመጣሉ። እነዚህም የሚያሳዩት የመጀመሪያ አሁን የሞላናቸው መረጃዎች ለሌላ ጊዜ ቲኬት መቁረጽ ስንፈልግ እንዲያስታውስልን ከፈለግን እሱን ቲክ እናደርጋለን። ሁለተኛው ደግሞ የኢትዮጵያን ኤርላይንስ የተለያዩ መልእክቶችን በሚያስተላልፍበት ሰዓት በኢሜይል ማስታወቂያዎች እንዲደርሰን ከፈለግን እሱንም ቲክ አድርገን ኮንፊርም ፓሴንጀር ዲቴል የሚለውን ክሊክ እናደርጋለን። እሱን ክሊክ ካደረግን በኋላ የሞላነውን መረጃ በደንብ ቼክ ማድረግ አለብን። መጀመሪያ ላይ የአያት ስማችንን አስቀድሞ ከዚያም የእኛንና የአባታችን ስም ያስከትላል። ስለዚህ መረጃዎቹ በትክክል መሙላታቸውን ቼክ ካደረግን በኋላ ወደታች ወረድ ብለን ባይናው ስንለው ወደዚህኛው ፔጅ ይመራናል። አዲስ አበባቱ ዱባይ ብሎ የኢትዮጵያን ኤርላይንስ የፕሌኑን ወንበር ቁጥር እዚህ ጋር መምረጥ እንችላለን። አሁን በማስከተል ሪዘርቭ የሚለውን እንጫነዋለን። ሪዘርቭ የሚለውን ስንጫነው በዚህ መልኩ ያመጣልናል። በመቀጠልም የፕሌኑን የመቀመጫ ወንበሮች እንድንመርጥ በዚህ መልኩ በምስል ያሳየናል። እዚሁ ላይ ወደ ታችና ወደ ላይ እያደረግን ያልተያዙ ወንበሮችን አይተን አንዱን መምረጥ እንችላለን። እዚህ ላይ እንደምታዩት ነጫጭ የሆኑ ባዶ ቦታዎች ወይም ያልተያዙ ቦታዎች ናቸው። ለምሳሌ እኔ መስኮት ዳር ስለሚመቸኝ እንደምታዩት ሰላሳ አምስት ኤ የወንበር ቁጥር ምርጫ አለሁ። ከዚያ ከታች ቲክ በማድረግ ሴፍ ሲጠለዋለው የወንበር ምርጫይም በዚህ መልኩ መምረጥ እችላለሁ ማለት ነው። ይሄን የወንበር ምርጫዬን ከጨረስኩ በኋላ በቀጥታ ኮንቲኒው ቱ ፔመንት የሚለውን ክሊክ አደርጋለሁ። በመቀጠልም ሁለት አማራጮች ሲመጡልን ሁለተኛው አማራጭ ላይ ቲክ አደርገን ኮንቲኒ እንላለን። እዚህ ጋር ብዙ የክፍያ አማራጮችን ያመጣልናል። እንደ ምርጫችን በካርዱ ወይም ኢትዮጵያ ውስጥ በሚገኙት ሁሉም ባንኮች መክፈል እንችላለን። ለምሳሌ እኔ ንግድ ባንክ መረጥኩኝ። ከዚያም ቲክ አድርጌ ኮንፊርም ቡኪንግ የሚለውን ክሊክ ሳደርገው የክፍያውን ኮድ በስልክ ይልክልኛል። በመጨረሻም በተላከልኝ ኮድ ክፍያውን ከፈጸምኩ በኋላ የኢትዮጵያን ኤርላይንስ ቅድም ባስገባ ነው ኢሜይል ትኬታችንን ይልክልናል። ከዚያም ኢሜይላችንን ከፍተን የተላከልን ትኬት ዳውንሎድ ካደረግን በኋላ ፕሪንት አድርገን ኤርፖርት ስንሄድ እሱን ወረቀት አሳይተን ወደ ፈለግነው አገር በዚህ መንገድ ትኬት ቆርጠን መሳፈር እንችላለን ማለት ነው። በዚህ መንገድ በቀላሉ ከቤታችሁ ሆናችሁ የኢትዮጵያን አየር መንገድ ትኬት መቁረጥ ትችላላችሁ። አሁን ትኬት መቁረጥ ቀላል ነው። እሺ ቤተሰቦች፣ ለዛሬ ያዘጋጀሁት ይህን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉ እና ይህን የመሰሉ ጠቃሚ መረጃዎችን ለማግኘት ሰብስክራይብ ማለታችሁን አትርሱ። ሰላም ለሁላችን።